ፊታውራሪ ፊታውራሪ አብይ መሸሻ ባለፈው ሳምንት በተደረገው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ጠቅላይ ሚኒስትሩ በፓርላማ ፊት ቀርበው ለተለያዩ ጥያቄዎች ምላሽ ሰጥተዋል። የምክር ቤቱ ውሎ እንደተለመደው አሰልቺና ታካች ነበር። ብልጽግና አርጧል። የፖለቲካ ሀሳቢው መክኗል። አዲስ ነገር መፍጠር አቅቶታል። ፕሮፖጋንዳው የቸከና የሰለቸ ነው። አለመለወጥ በእውቀት አለማደግ የሚያሳፍር ነገር ነው። ራስን በእውቀት በንባብ፣ በምክር ማዳበር ሳትችል ስትቀር ቆሞ ቀር ፖለቲካን ስታራምድ በፖለቲካ አርጠሃል ይባላል። የቁጥር መዓት ግብርናው ኢንዱስትሪው ቱሪዝሙ አደገ ተመነደገ ኢትዮጵያ በዓለም አንደኛ ሆነች ከፍተኛ እድገት አስመዘገብን በልማታችን ዓለምን አስደነቅን ወዘተ የተሰለቸ ባዶ ጩኸት የሚጠቀሰው ቁጥር ይዘገንናል ማንም አይዳኘኝም ብሎ ያለ ማፈር ይጠራዋል ቁጥር ማጋነን ዳታ መቀመር የሐሰት ወሬ የተለመደ ያለፉት ሰባት ዓመታት የሰማነው ድግምግሞች ነው እንደ በቀቀን መደጋገም ያልተሰማ ነገር የለም አሰልቺ ደረቅ ፖለቲካ ሰባት ዓመት ሙሉ ተመሳሳይ ነገር ላይ የተቸነከረ ድግምጋሚ ፕሮፖጋንዳ የባዶ ቆርቆሮ ጩኸት፣ የሸክላ ኳኳታ፣ የሰው ልብ የማይማርክ ሆድን የሚነፋ የሚያቅለሸልሽ ባዶ ማላዘን ነበር በዕለቱ የታየው። እንደተለመደው የምክር ቤቱ ውሎ የተጀመረው አብዛኛው የምክር ቤት አባላት የተለያየ የባህል ልብስ ለብሰው ፓርላማውን የባህል ትርኢት አዳራሽ አስመስለውት ነበር። ሁልጊዜም አድናቆትን የሚያጭረው የእነዚህ የምክር ቤት አባላት ነገር ነው። ከአንደበታቸው ቃል ሳያወጡ ብሔሬን ወክያለሁ ብለው ይቀመጣሉ። ስለወከላቸው ሕዝብ ቃል ሳይተነፍሱ ቁጭ ብለው ይውላሉ። ከልብሱ ይልቅ በቃል ለወከላቸው ማህበረሰብ አለውልህ ቢሉት ምንኛ ባማረ። የወከላችሁ ሕዝብ የጠየቃችሁ ችግሬን ለመንግስት ንገሩልኝ፣ ኑሮዬ እንዲሻሻል አግዙኝ በፓርላማው ድምጽ ሆኖኝ ነው እንጂ ባህላዊ ልብሴን በዲዛይን ለብሳችሁ እንደ ሞዴል ታዩልኝ አይደለም። ውደኞቹ የሀገራችን የምክር ቤት አባላት ግን ያለምንም እፍረት በባህል ልብስ ዘንጠው አንድም ቃል ሳይተነፍሱ አንቀላፍተውና ጨብጭበው ይወጣሉ። የምክር ቤቱ ውሎ እንደ ሁልጊዜው ተወዳዳሪነት የሌለበት የአንድ ግለሰብ አድማቂ፣ አንድ አምባገነን ብቻውን አውርቶ ብቻውን ተመጻድቆ ይወጣበት ነበር። በዕለቱ የአብዛኛው ሰው ትኩረት የያዘው ዶክተር ደሳለኝ ጫኔ ተጠይቆ አብይ አህመድ የሰጠው ምላሽ ነበር። አስገራሚውም ምላሽ እናዳምጠው። ሌላው በጣም የገረመኝ ጉዳይ የዚህ የሱ መንግስት በቄስ ሞገሲዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻይ የሉም። ቄስ ሞገሲዎች ምን ያደርጋሉ? ቄስ ሞገሴ ፊታዋይ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን ኛ ጉዱ ካሳዎች ብንባል ያም ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች የሚያሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ቡዱክ ካሳዎች ነን። ይህንን እሳቢውን እዚህ ቤት የነበሩት ሐዲስ ዓለማየሁ ለአፍታ ተነስተው ጥያቄው እና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብይን ወደ ወደሚዬ የሚሉ ይመስለኛል። መንግስታችን ለፖለቲክስ በጣም በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ በዕለቱ የአብይ አህመድ ምክር በዕለቱ የአብይ አህመድ የምክር ቤት ውሎ በዋናነት ጎልቶ የታዩት ሁለት ነገሮች ናቸው። እነርሱም የሰውየው አነብናቢ ካድሬነትና ግብዝነቱ ነው። እውቀት ትሁት ያደርጋል። እያወክ በመጣህ ቁጥር አስተዋይ ትሆናለህ። ስለ ራስህ ያለህ ግምት ይዳብራል። ሰው ይታዘበኛል ትላለህ። ባዶነተ ሲጎላና በእውቀት መዳበር ሲያቅትህ ትቢትና እብሪት ይወጥረሃል። ማናለብኝነት አለብኝነት ይይዛል። እንግዲህ ይህን ነው የተመለከት ነው። አብይ ዐመድ ከነባዶ ጭንቅላቱ በድፍረት ጉዱ ካሳ ነኝ፣ ጉዱ ካሳ በሉኝ አለ። አብይ ዐመድ ደንበኛ ፊታውራሪ መሸሻ ነው። አብይን የመሰለ ፊታውራሪ መሸሻ ከየት ይገኛል? የህዝብን ጥያቄ የማይሰማ በራሱ ውዳሴ ከራሱ ጋር ፍቅር ይዞት የሚባዝን በቄስ ሞገሴ ውዳሴ ራሱን የደለለ ነው። የዘመናችን ፊታውራሪ መሸሻ ከዲማ ሳይሆን ከበሻሻ በገሃድ ተገለጠ። ሁሉን አወቅ ደፋር፣ ማን አለብኝ የሚል በዕድሜው ወጣት የሆነ መሸሻ ብስክሌት ሲጋልብ፣ መኪና ሲነዳ፣ ኳስ ሲጫወት፣ ሩጫ ሲወዳደርና ራሱ ሲቀድም በውዳሴ ከንቶቹና አድርባዮቹ ተሞልቶ ይውላል። እንደ ፊታውራሪ መሸሻ ከእውነት ጋር ተጣልቷል። ጉዱ ካሳ በሉኝ ማለት በራሱ ፊታውራሪ መሸሻነት ነው። በዕለቱ እንኳን በምክር ቤቱ ውዳሴ ሲጎደጎድለት እርሱም ሲደሰት ነው ያለው። በምናብ የተሞላ የሚቃዥ መሸሻ ዓለም አጭበርብረሃል፣ ዳታው የውሸት ነው እያለ ድርቅ ብሎና አይኑን በጨዋጥቦ መስኖ አለማን፣ ስንዴ እንደ ጉድ አመረትን፣ ኤክስፖርታችን በጥፍ አደገ፣ የዜጎች ኑሮ ተሻሻለ ወዘተ እያለ አሰልቺ እና ባዶ ወሬውን ይዘበዝባል። እንግዲህ ከዚህ ሁሉ ዝባዝንኬ ወሬ ውስጥ ነው አንድ ጠንከር ያለ የፖለቲካ ጥያቄ በዶክተር ደሳለኝ ጫኔ ቢጠየቅ ፊታውራሪ አብይ መሸሻ አጉረጠረጠ። ግልጽ ማስፈራሪያና ዛቻውን አይጣል ነው። የቀረበለትን ተገቢ ጥያቄ ለማሸማቀቂያነት ሲጠቀም ማየት እጅግ ያሳፍራል። ጉዱ ካሳ እንደ አብይ የሚቃዥ አይደለም። አብይ አህመድ ፊታውራሪ መሸሻ እንጂ ጉዱ ካሳን አይሆንም። አንድም ስብናም ከጉዱ ካሳ ጋር የሚጋራው የለውም። በመጨረሻም በአሁኑ ወቅት የኢትዮጵያውያን ሁሉ ስጋት አብይ አህመድ ነው። ብልጽግና አደጋ ነው። የማህይምነትና የድንቁርና ጌታ ብልጽግና ነው። የጠመንጃ ፖለቲካ እንጂ አማራጭ የለውም። የሰላም መንገዶችን ሁሉ ዘግቷል። በፍቅር እስከ መቃብር ፊታውራሪ መሸሻ እስከ መጨረሻው ሰው የሚላቸውን አይሰሙም ቡዱ ካሳን አማካሪዎቻቸው የሆኑትን እነቀኛ አዝማች አካሉን ልጃቸው ሰብለን የገዛ ሚስታቸውን ጨምሮ የማንንም ምክር አይሰሙም። አዲስ ዓለማየው ተነስተው ቢያዩ መሸሻ አህመድ ወጣት ሆኖ ዘምኖ በራስ አምልኮ ተጠምዶ ያገኙት ነበር። ኢኮኖሚው ደቋል። ኑሮ ውድነቱ ሰማይ ነክቷል። ዜጎች የለየለት ኑሯቸው እያሽቆለቆለ ነው። ሰላም የለም፣ ሕክምና የለም፣ ነዳጅ የለም። መሰረተ ልማቱ ተረስቷል። በዚህ ሁሉ መከራ መሸሻ አብይ አህመድ መናፈሻ ያሳምራል፣ ሪዞርት ሰርቶ ብስክሌት ይጋልባል፣ ኳስ ይጫወታል፣ ሩጫ ይወዳደራል። ፊታውራሪ መሸሻ ባላገሮች ኑሮ ከበደን ሲሉ ከባድ ግብር ጥለው ይሳለቁባቸው ነበር። ለመታያና ለበዓል ማክበሪያ ካላመጣችሁ እያሉ ያስጨንቋቸውና ያስገርፏቸው ነበር። መረሳት የሌለበት አንድ ነገር ግን አለ። በፍቅር እስከ መቃብር አበጀ በለውም አለ ፊታውራሪን የሚማርክ የምስኪን ድሆችን እምባ የሚያብስ ለተጨቆኑ፣ ለተገፉ የሚቆም ግፈኛን፣ የሚያዋርድ ሕዝብን የናቀ መጨረሻው ውርደት ነውና